አጋጣሚ አስቸኳይ ስብሰባ ተጠርቶ ነበረ። አጋጣሚውን ተጠቅሞ ፕሮግራሙን ስብሰባውን ከተገኙ ወንድሞቻችን እንዲሁም ደግሞ ከሂክማ ዩኒቨርሲቲ የቦርድ አባላት ጋር ሰፊ ውይይት አድርገናል። ከዚህ በፊት በሪያድ ታላቅ የገቢ ማሰባሰቢያ ፕሮግራም ጀንዋሪ 9 ማድረጋችን ይታወሳል። ይህንን መሰረት በማድረግ በዲያስፖራው ስም የሚሰየም ህንፃ እንዳለና እንደሚጀመር ቃል ተገብቶ ነበረ። ያ ጉዳይ በምን ላይ እንደደረሰ ዛሬ ያው ከቦርዱ አባላት ጋር በሰፊው ተገማግመናል። እስካሁን የደረሱበት ደረጃ ምን ላይ ነው፣ እስካሁን ስራው በይፋ ለምን አልተጀመረም የሚለውን የነበረውን ተግዳሮት ሂደት በሰፊው ገምግመናል። ያለውን ተጨባጭም ተረድተናል። በዚህ ሰዓት እንደውም የቦርዱ አባላት አሁንም ስብሰባቸውን ቀጥለው አሉ። ሰሞኑን ተጨባጭ ነገር እንዲሰጡ ማለት ነው። በአጠቃላይ የሂክማ ዩኒቨርስቲን የዲያስፖራውን ህንፃ ዲዛይን ሙሉ በሙሉ ያው ተጠናቋል። በዚህ ሳምንት የጨረታ ሰነድ ይዘጋጃል። የዞን ኮንስትራክሽን ያው ይህንን ኃላፊነት ወስቷል። ቦታ ነጻ ማድረግ ስራ እየተሰራ ነበረ ባለፈው። ለዚህም ደግሞ የዞን አስተዳደርና የከተማ አስተዳደሩ ከልባቸው ድጋፍ አድርገው ይህንንም የቦታ ርክክብ እንዳደረጉ ገልጸው ልናል ይህንንም ከልብ እናመሰግናለን። ኢንሻአላህ ከሳምንት በኋላ የጨረታ ሰነዱ ተዘጋጅቶ ጨረታ ወጡ ጨረታ ክ የአሸናፊው ኮንትራክተር ጨረታውን ካሸነፈ እና ከተረከሙ በኋላ ሌሎችም የዲያስፖራ አባላት በተገኙበት በይፋ ስራው እንደሚጀመር ያው ዛሬ ከቦርድ አባላቶቹ ጋር ከመግባባት ላይ ደርሰናል። ከዚህ በፊት በአርሶአደሮች በአባት እናቶቻችን የተጀመረውን ህንፃውን ዛሬ መጥረን አይተናል። እንዲሁም ደግሞ ነጻ የሆነውን የኛውን ህንፃ የሚያርፍበትን ቦታ ሄደን ጎበኝተናል። በአጠቃላይ በዲያስፖራው ስም የሚሰየመው ህንፃ አንድ ክላስሩም ነው። ሌላኛው ደግሞ ዶርመተሬ ሩም ነው። ክላስሩም ማለት መማሪያ ክፍል ሲሆን፣ ዶርመተሬ ሩም ተማሪዎች የሚያድሩበት ነው። ይህ ሁለቱ ህንፃ ጂ ፕላስ 2 በዲያስፖራው ስም ይሰየማል። ይጀመራል። ኢንሻአላ ወንድሜ ኑርዲን ገልጾታል። ሌላው ማስተላለፍ የሚፈልገው እዚህ ቦታ ላይ ስራው እዚህ አካባቢ እንግዲህ የተጀመረው ህንፃ ይሄ በማለቅ ላይ ነው። ሌላው እንግዲህ ባለፈው ሪያድ አካባቢ እና ኳታር አካባቢ ነው እጅግ ጥሩ የሆነ ውጤት የታየው ማለት ነው። ሌሎችም አላችሁ ወደ አሜሪካም ያላችሁ አገር ውስጥ የተለያየ አካባቢ የምትኖሩ እንግዲህ የዚህ በተለይ የእኛ ስልጤ ማህበር ተወላጅ ሆናችሁ ወንድሞች እንደ ግዴታ ይህንን ነገር ሁላችንም ልንተጋበትና እውን እንዲሆን ሁሉም በየአቅሙ ትግል ውስጥ ገብቶ ይህንን ነገር እንዲሳካ ጥረት ሊያደርግ ይገባል የሚል መልዕክት ነው ያለኝ። ይህ የሪያድ የነበረው እንቅስቃሴ ከአንድ አካባቢ ወደ ሌላ አካባቢ እንዲሻገርም ነበር ጥራታችን። ይህንን እንቅስቃሴ በተግባር በመቀበል ኳተር ያላቸው ወገኖቻችን ታሪክ ሰርታችኋል። እንዲሁም ደግሞ ዱባዮች አካውንት ተከፍቶላቸው ለግላቸው እንግዲህ ገቢ እያደረጉ ነው። ይህንም ዛሬ ከቦርዶቹ መረጃ ያደርሱናል። ኳታሮች ጀግኖች ናችሁ፣ ከልብ እናመሰግናለን። ዱባይ ተከትለዋሉ። እንዲሁም ደግሞ ሰሜን አሜሪካ ያሉ ወገኖቻችን ኮሚቴ አዋቅሮ ጥሩ እንቅስቃሴ ላይ እንዳላችሁ ዛሬ ከቦርድ መረጃ ደርሶናል። እንግዲህ ይህ ዩኒቨርሲቲ ቀጣይ ትውልድን የምናፈራበት የቀጣይ ሀገሪቷን እጣ ፈንታ የሚወስኑ ጀግና ልጆችን የምናፈራበት ተቋም እንደመሆኑ ሀገር ያላችሁ ባለሀብቶቻችን ከናንተ ብዙ ይጠበቃል። እዚህ በዙሪያ እንኳን የምታዩዋቸው ወንድሞች ትናንት ለሂክማ ዩኒቨርሲቲ ይህን ሁሉ አስተዋጽኦ ሲያደርጉ ቤት መጠለያ ሳይኖራቸው ቤተሰባቸውን በዛ ልክ እንኳን መሸከም ያልቻሉ ነገር ግን ተበድሩ የሰጡ ወገኖቻችን አሉ፣ በዚህ ውስጥ ማለት ነው። ስለዚህ ዛሬ ገንዘብ ያለን ሀብት ያለን ወገኖች፣ አባቶች፣ ወንድሞች፣ እህቶች ለነገዋ ቤታችን ዛሬ በዚህ ትልቅ እስላማዊ ተቋም አሻራችንን እናሳርፍ የሚል በድጋሚ መልእክት ለማስተላለፍ ነው። እጅግ አድርጌ ከልብ አመሰግናለሁ። ባረከላሁ ፊኩም የሰበሰባት ነው ይሰራልኝ ብሎ እያለ ያለው ማለት ነው። እናንተ ግን አንድ ብሎክ ይዛችሁ አንዳችሁ መስራት ትችላላችሁ። አላህ ይጨምርላችሁ። በየቦታ የሚታፈሱትን በዚህ ዞን፣ በዚህ ዞን፣ በዚህ አሻራችሁ በተወለዳችሁ ቦታ እንዲታፈሱ መልእክታችን እናሳልፋለን። ምክንያቱም ወንድማችሁና አስር ጀማነኝ ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀምርኑ አሁን የምጭል ለግንባታ የታቀደውን ባለፈው ባዋጣነው ገንዘብ በሪያዶጅ ስም የሚገነባ ሁለት ብሎክ አለ። ያንን ብሎክ ማንንም ሳይነካብን ቢዝነላ እስከ መጨረሻ እንጨርሰዋለን። ዛሬ ያየነው በጣም ደስ የምን ነገር ነው። ያስረዱን ቦታውንም ሄደን በአካል አይተናል። ቦታውን ተረክበናል። አረኝ ተረክበናል። በቅርበ ቀን አሁን ግንባታው በዚህ ሳምንት እስከ ይጀመራል ተብሏል። መሰረተ ድንጋዩን አይተን ምናምን አስጀምረን ኢንሻአላህ እንመጣለን። እንደጀመር ነው እንጨርሰዋለን።